ህገወጥ የሰዎች ዝውውር ስንል ሰዎችን አፍኖ መውሰድ ብቻ ይመስላል። ነገር ግን ከዛ ይከፋ ነው። ልናነሳ የምንችለው የጉልበት ብዝበዛን ነው አንደኛው። እንግዲህ ሰዎችን አስገድዶ ስራ ማሰራት፣ ደሞዛቸውን መከልከል፣ ተገቢውን እረፍት አለመስጠት፣ ተገቢውን ክፍያ አለመክፈል። ሌላው ደግሞ ልናነሳ የምንችለው የወሲባዊ ንግድ ላይ ሰዎችን ማሰማራት ነው። በዚህ በወሲብ ንግድ ላይ ሰዎችን ሲያሰማሩ ሰብአዊ መብታቸው ይጣሳል። አካላዊ ጥቃት ይደርስባቸዋል። ስነ ልቦናዊ ጉዳት ይደርስባቸዋል። እንደገና ተመልሰው መጥተው ህይወትን ለመጀመር በጣም ይቸገራሉ። ዶክመንት አይኖራቸውም። ስለዚህ ህገወጥ የሰዎች ዝውውርን ስናስብ ይሄኛውን ጥቃት እናያለን ማለት ነው። ስለዚህ የህገ ወጥ የሰዎች ዝውውርን ስናነሳ እንግዲህ ሰዎች በተለያየ መንገድ ከሀገር ይወጣሉ፣ ይሰደዳሉ፣ ዶክመንት አይኖራቸው ወደ ሀገራቸው ለመመለስ በጣም ይቸገራሉ። ስለዚህ በመረጃ ላይ የተመሰረተ መነሻቸውን መደረሻቸውንም አውቀው ከሀገር ሀገር እንዲንቀሳቀሱ። ለበለጠ መረጃ ደግሞ የእኛን ድረ ገጽ መጎብኘት ይችላሉ። አሁን ላይም መንግስት እዚህ ጉዳይ ላይ ትኩረት ሰጥቶ እየሰራ ነው እና ትክክለኛ ኢንፎርሜሽንን በየወረዳዎቹ አለፍ ብሎ ክፍለ ከተማም፣ እንዲሁም የተለያዩ ቦታ ላይ ማግኘት ይችላሉ ማለት ነው። ስለዚህ ከህገ ወጥ የሰዎች ዝውውር ዜጎች ራሳቸውን መጠበቅ አለባቸው ብዬ አስባለሁ።